በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቆይቷል። አሁን ላይ ግን ተቀይሮ ወደ ብዝሃ ዘርፍ ኢኮኖሚ እንዲሸጋገር ተደርጎ እየተሰራበት ነው። የኢትዮጵያ ኢኮኖሚም ከነጠላ የእድገት ዘርፍ ወደ ብዝሃ ኢኮኖሚ መሸጋገሩ የአገሪቱ ኢኮኖሚ በአዲስ የታሪክ ጥፋት ላይ እንደሚገኝ ማሳያ መሆኑም እየተገለጸ ነው። በዚህም የኢንዱስትሪ የማዕድን፣ የቱሪዝምና የዲጂታል ዘርፎች ዋነኛ የልማት ምሰሶዎች ተደርገው ተለይተዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከልም አንዱ ይኸው ብዝሃ ዘርፍ ትብብርን የተመለከተው ጉዳይ ነው። በዚህም የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝሃ ዘርፍ እንዲሸጋገር የተነደፈው ፖሊሲ ውጤታማ ሆኗል ብለዋል። በዚህም በመንግስት ብቻ ተይዘው የነበሩ እነዚህ መስኮች ለግሉ ዘርፍ ክፍት መደረጋቸው ደግሞ ከፍተኛ ውጤት ማምጣቱን ነው የተገለጸው። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የድህነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። የ 7 ነጥብ 3 በመቶ የተመዘገበበት የግብርናው ዘርፍ እንኳ በስንዴና በሩዝ ምርቶች እንዲሁም በፍራፍሬና ሌማት ትሩፋት በሌሎችም ምርቶች ኢትዮጵያ ከፍተኛ ገቢ እያገኘችበት ነው። በኢንዱስትሪው ዘርፍም በኢትዮጵያ ታምረት ንቅናቄና ነጻ የንግድ ቀጠና በመፍጠር ኢንዱስትሪውን ማነቃቃት ተችሏል። ከሸቀጦች ወጪ ንግድ ባሻገርም ገቢ ምርቶችን በሀገር ውስጥ በመተካት በቢሊዮን ዶላሮች የሚቆጠር ገንዘብ ማዳን ተችሏል። በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የተሰሩ ያሉ ስራዎችና ሌሎችም የተጀመሩ ሜጋ ፕሮጀክቶች ሲጠናቀቁ ደግሞ ፍትሐዊ የሀብት ተጠቃሚነትን ከማረጋገጥ ባሻገር የኢትዮጵያ ኢኮኖሚ ላይ ተጨባጭ ለውጥ ያመጣሉ ተብሎ ይታመናል። ፍትሐዊ የኢኮኖሚ ተጠቃሚነትን ለማረጋገጥ ይህ ጅምር ከፍተኛ አስተዋጽኦ እንዳለውም ጠቅላይ ሚኒስትሩ አንስተዋል። የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሀሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። ኢኮኖሚው ወደ ብዝሃ ዘርፍ ያደረገው ሽግግር ብዝሃ ተዋንያንን ያሳተፈና ብዝሃ ተጠቃሚነትን ያረጋገጠ ሆኖ እንዲቀጥል ይህ ጅምር ተስፋ ሰጪ ሆኗል።